ነው ሀልጣው ነው። ይሄ ዱቄት ሶስት እንቁላል ድንች የተፈቀፈቀ ድንች በብዶንስ ኮዝብራ ዝጨዋለኝ ፍልፍል ያስወድ ያለኝ ከዛ ርድ ያለኝ ፍልፍል ቀዩ ፍልፍል አለኝ። ይህ እንግዲህ ለብቻ በስተመጨረሻም ይሄንን ይመስላል ማለት ነው። በስተ መጨረሻ ጨርስለ ይህ ወዲቃ ይሄ ደግሞ ተከትፎ ለብቻ ነው የሚሰራው። ይሄ ሀልጣው ለብቻ ነው የሚሰራው ማለት ነው። እንቁላል አለ

ከዚያ በኋላ ሶስት እንቁላል አድርጊያለሁ። በዚህ ደግሞ አራት ማንጋ ዱቄት አድርጊያለሁኝ። አብረን የምንከታተል ይሆናል ማለት ነው። እስከ መጨረሻው ምን እንደሚመስል ያሳያችኋለሁኝ። እዚ ጋይሄ እንደመታወት ነው። እስከ መጨረሻ የምታወት ይሆናል ማለት ነው። የምትከታተሉት ይሆናል። እዚህ መጥበሻ አዘጋጅቻለሁኝ። ሽንኩርቱ ዝልጠብስ ነው ማለት ነው። እንዴት አርጌ እንደሚጨርሰው አሳያቸዋለሁኝ።

ዶሮ ለብቻ ነው እንደዚህ የሚያደርገው። ያንን የቅድም ያሳየኋቸውን ፈልጣ ለብቻ ነው የሚሰራው።

ሰባት ዶሮ ይጠቀለላል። ይሄ ጠቀለላል ይተላል እንደ ጉድ ነው ማለት። የጣዕሙን ነገር ደግሞ ታውት። በጣም ቆንጂ የማጣሙ እንደምታውት እንደ ኬክ ነው፣ ይጋጋል። ከዛ ነው እዚህ ይጠቀለላል ማለት ነው። መጨረሻውን ደግሞ አሳያችሁን እናሳያችሁ ሆነ ጎዝ ተጠቀቅለው ነው አሁን ላይ ለብቻ ነው የሚያደርገው ሲጨርስ ደግሞ አሳያቸዋለን ማለት ነው በስተመጨረሻም ይሄንን ይመስላል ማለት ነው ገባ ገባ ማለት ነው። አሁን ገባም። እንግዲህ ሲጨርስ አውጥቶ መብላት ብቻ ነው ማለት ነው። ስለማይበራ ትንሽ ትንሽ ነገር ነው የሚበሉት አክተር ለመለማመድ ያክል ነው። በነገራችን ላይ የቱርክ ምግብ ለመለማመድ ያክል እየሰራሁላቸው ነው። ትግ ወለካልኝ አይቼ ነው እንግዲህ መሰራው። በነገራችን ላይ የሚገርም ነው ምግባቸው ራሱ